ከምግባችን ውስጥ የማይጠፋው በተለያዩ የሳይንስ ጥናቶች የአይነት ሁለት የስኳር በሽታ መቆጣጠር እና ከስኳር በሽታ ጋር ተያይዘው የሚመጡ ችግሮችን የመከላከል አቅም እንዳለው የታወቀውን ቀይ ሽንኩርት ምን ይዤላቸው የመጣሁት። ሰላም፣ እንደምን አላችሁ? አዳነች መሀሉ እባላለሁ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነው። ዛሬ ስለ ቀይ ሽንኩርት ነው ይዤላችሁ የመጣሁት። ቀይ ሽንኩርት እነዚህ ጥቅሞቹ በውስጡ ባሉት ኢንግሪዲየንት ምክንያት ነው። እነሱም አንደኛ ኩርቲሲን ይባላል። ይህ ፍላቮኖይድስ የተባለ አንቲኦክሲዳንት በብዛት በሽንኩርት ውስጥ ይገኛል። ጥናቶች እንደሚያሳዩት ኩርቲሲን በሰውነት ውስጥ የግሉኮስ ምርት ሊቀንስና ኢንሱሊን የሚያመነጨውን ቴሎች ወይም ቤታሴ ስራ ሊያሻሽል ይችላል። በተጨማሪ ህዋሳ ስኳርን ወደ ደም ውስጥ እንዲወስዱ በማገዝ የደም ስኳር መጠንን ይቀንሳል። ሁለተኛው ኢንግሪዲየንት በሽንኩርት ውስጥ የሚገኙ የሰልፈር ውህዶች ናቸው። እነዚህ እንደ ኤስ ሚታይል ሲስቲን እና እንደ ኤስ አሊኒን ሲስቲን ያሉ ሰልፈር ውህዶች የኢንሱሊንን ስሜታዊነት ወይም ኢንሱሊን ሴንሲቲቪቲ ከፍ በማድረግ ህዋሳ ኢንሱሊንን በተሻለ ሁኔታ እንዲጠቀሙ ያደርጋሉ። ይህም የደም ስኳር መጠን እንዲቀንስ ይረዳል። ሶስተኛው በሽንኩርት ውስጥ የሚገኘው ኢንግሪዲየንት ክሮሚየም ነው። ክሮሚየም በሽንኩርት ውስጥ አነስተኛ መጠን ቢኖርም ይህ ማዕድን የካርቦሃይድሬትንና የስብን ሜታቦሊዝምን በመቆጣጠር የኢንሱሊን ተግባርን እንደሚያግዝ ይታመናል። ሌላኛው የኮሌስትሮል መጠንን ይቀንሳል። ቀይ ሽንኩርት የኤልዲኤ መጥፎ ኮሌስትሮልን በመቀነስ የኤችዲኤ ጥሩ ኮሌስትሮልን በመጨመር በሰውነታችን ውስጥ የልብ ጤናን ያሻሽላል። የስኳር ህመምተኞች ለልብ ጤና በሽታ ከፍተኛ ተጋላጭነት ስላላቸው ይህ ጥቅም እጅግ በጣም አስፈላጊ ነው። ፀረ ብግነትና አንቲኦክሲዳንትን ባህሪ ያለው በውስጡ የሚገኙት ፍላቮኖይድስና ሰልፈሮዶች ኃይለኛ ሀይለኛ አንቲኦክሲዳንት ናቸው። እነዚህ በሰውነት ውስጥ የሚከሰተውን ኦክሲዴቲቭ ስትረስና ብግነትን በመቀነስ ከስኳር በሽታ ጋር ተያይዘው የሚመጡ የነርቭ የኩላሊትና የአይን ጉዳቶችን ለመከላከል ይረዳሉ። ቀይ ሽንኩርትን እንዴት አድርገን እንጠቀመው ሁሌ ከምግባችን ጋር እንደምንጠቀመው ከምግባችን ጋር ማካተት። ሌላኛው ደግሞ ጥሬውን ሽንኩርት መመገብ ነው። ትንሽ ወይም መካከለኛ መጠን ያለውን ሽንኩርት ወስደን በስርዓቱ ከታትፈን፣ ከአትክልት ከሰላጣ፣ እንዲሁም በየዕለቱ ከምንመገበው ምግባችን ጋር በመቀላቀል በየቀኑ መመገብ ነው። ሌላኛው ደግሞ የሽንኩርት ጭማቂ ነው። አንድ መጠነኛ ሽንኩርት ወስዶ ከትፎ በብሌንደር ውስጥ አድርጎ መፍጨትና ጭማቂውን አጣርቶ ማውጣትና ጭማቂውን መጠቀም ነው። ጭማቂውን እንዴት አድርገን እንጠቀም? በቀን አንድ ጊዜ ከምግብ በፊት ከአንድ እስከ ሁለት የሾርባ ማንኪያ መጠቀም። እዚህ ጋር ስንጠቀም ጥንቃቄ ያስፈልጋል። ሽንኩርት ጠንከር ያለ ጣዕም ስላለው መጀመሪያ ላይ በትንሹ መጠን መጀመርና ከዛ እየጨመሩ ምትጡ። ከአንድ እስከ ሁለት የሾርባ ማንኪያ ያልኩት ትንሽ ጣዕሙ ጠንከር ስላለ ሊያስቸግረን ይችላል። ስለዚህ መጠኑ ከአንድ እስከ ሁለት ማንኪያ ማለፍ የለበትም። ነገር ግን ስንጀምር መጀመሪያ በትንሽ በትንሹ ጀምረን እዛ ላይ ስ ቀይ ሽንኩርት ለስኳር በሽታ ጠቃሚ ቢሆንም የሐኪም ሕክምና ወይንም የሚወሰዱ መድኃኒቶችን ምትክ ሆነ። ስለዚህ ከሐኪሙ ጋር መማከር ተገቢ ነው። መድኃኒቱን ወይም ሕክምናውን ማቋረጥ አይገባል። ቀይ ሽንኩርትን በሚጠቀሙ ሰዓት የስኳር መጠኑን በየጊዜው እየለኩ የሚወስዷቸው መድኃኒቶች ካሉ የመድኃኒት መጠኖትን ማስተካከል ካስፈለገ ሀኪሞ ጋር በመመካከል ማስተካከል ተገቢ ነው ለደም እርጋት መድኃኒት የሚወስዱ ከሆነ ከሀኪሞ ጋር መማከል ተገቢ ነው ምክንያቱም ቀይ ሽንኩርት የደም ማቅጠን ባህሪ ስላለው ሌላ አደጋ እንዳይከሰት ጥንቃቄ ያስፈልጋል እና ከመጠን በላይ ቀይ ሽንኩርትን መውሰድ ለሆድ መንፋት ለምግብ አለመፈጨት ሊዳረገን ስለሚችል በመጠን እንጠቀም በአጠቃላይ ቀይ ሽንኩርት ጤናማ የአመጋገብ አካል ሆኖ አይነት 2 የስኳር በሽታን ለመቆጣጠር የሚረዳ ጥሩ ተፈጥሮዊ አማራጭ። ጤናማ የአኗኗር ዘይቤ እና ሚዛናዊ አመጋገብ የስኳር በሽታን ለመቆጣጠር ቁልፍ እንደሆነ አይዘንጉ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር በማድረግ ለቤተሰቦቻችሁ እንዲደርሱ አድርጉ። የምሰራው ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ አድርጉ። አመሰግናለሁ።